ቤቴን ጎብኝዋል አለ። ዛሬ አንድ ሚኒስተር፣ አንድ ባለሀብት፣ አንድ ታዋቂ የሆነ አካል ቤት ገንብቶ ሰርቶ ምርቃት አዘጋጅቼላቸዋለሁ ቤቴን መርቁልኝ ቢል እንሄዳለን። ድግስ ቢያዘጋጅም ባያዘጋጅም አይደለ። ካልሄድን ደግሞ እንሸማቀቃለን። እንደው ጠርቶኝ አክብሮ ጠርቶኝ አልሄድኩም አይደለ ብለን እንሸማቀቃለን። አላህ ጥሪ አድርጎልናል። ካልሄድን ነገ የቅያማ ቀን ከአላህ ጋር ልንገናኝ ነው። አንሸማቀቅን? እንደው ጠርቶኝ አላህ ጥሪውን አላከበርኩም፣ አያሳፍርም? አላህ ገንዘብ ሰጥቶት ተትረፍርፎለት፣ ወላሂ ቢላህ ነው ምላችሁ፣ ሀብታም ነው፣ ሚሊዮነር አይደለም ቢሊዮነር ነው። በየሳምንቱ ታይላንድ አይቀር ቻይና አይቀር ዱባይ አይቀር፣ ለቫኬሽን ለመዝናናትም ይሄዳል፣ እቃ ለመጫንም ይሄዳል ልጆቹን ምናምን ሚስቱ ስትወልድ አሜሪካን እንድትወልድ የሚያደርጋት ልጆቹ ክረምት ትምህርት ቤት ረፍት ሲኖራቸው